በዛሬ ቪዲዮ ልጅ ያቦካው ነገር ለራታ አይበቃ የሚባለው ሀይሚና ቡሩኬ ላይ ነው። እንደ ቀልድ የተጀመረ ፕራንክ ቪዲዮ አሁን ላይ እዚህ ደረጃ ሊያደራርሳቸው ችሏል። ሀይሚና ቡሩኬ ስናቃቸው ፕራንክ ይደራረጋሉ፣ ከዚህ በፊትንም እያየን ነው። አሁን ላይ ግን ይህ አሁኑ ከፋ ብሩኬ ደጋግሞ ሀይሚን ይቅርታ ለመጠየቅ ሞክሮ ነበር። ሀይሚ ግን ይቅርታ እያደረገችለት አይደለም። ለምንድን ነው ይቅርታ ማድረግ ያልፈለገችው? ደጋግሞ እግሯ ስር ወድቆ እንኳን ይቅርታ እየጠየቃት ነው። ሀይሚ ይቅርታ አድርግለት። ይሄ ነገር ዋጋ ሊያስከፍልሽ ይችላል። ይህን ስላችሁ ይቅርታ አድርጉልኝ። የጨረቃ ፋሚሊ ይሆናችሁ ማለት ነው። ዋጋ ያስከፍላታል ስል ብሩኬ ከሀይሚ፣ ሀይሚ ከብሩኬ ትለያለች እያልኩ አይደለም ግን ብሩኬ ፊት ቢነሳት ለትንሽ ጊዜ ፊት ቢነሳት ሀይሚ ትጎዳል። እንደ ቀልድ የተጀመረ ፕራንክ አሁን ላይ እዚህ ሊያደርሳቸው ችሏል። እኛ እንደዚህ ስትሆኖ አይደለም የምንፈልገው፣ እንደዚህ ልትሆኖ አይደለም። የሚታረቁበት ቀን ቅርብ ነው። አራቀም ለምን እንደዚህ እንዳልኩ ልንገራል። ሀይሚ ወደ 190 ምናምን ሺህ ሰብስክራይብ ደርሳለች እና 200 ሺህ ሊገባ ትንሽ ነው የቀራት ሀይሚ ለምን ቡርኬን ይቅርታ ማድረግ እንዳልፈለገች ለምን ይቅርታ እንዳላደረገችለት ግራ እየገባን ያለው እንግዲህ በዛሬ ቪዲዮ አንዳንድ ሃሳብ አስተያየት ለመሰጥ ወደ እናንተ በትሻ ያለው እኔ አንተ

ሰላም ሰላም ሰላም ሰላም ሰላም ውድና የተከበራችሁ የኔ የአቤቲዩ ፋሚሊ እንዲሁም ጨረቃ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተን በያላችሁበት ሰላማችሁ ብዛለኝ። እንግዲህ ተመልሼ ዛሬም በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። እንግዲህ ዛሬ መጣሁበት ቪዲዮ መግቢያ ላይ እንዳያችሁት ሀይሚና ቡርኬ በደህና ነገር ታርቀው ይመጡልናል ብለን ስንጠብቅ ነበር ዛሬ እንግዲህ እነሱ ሳይታረቁ ሰላም ሳይወርዱ መጥተውልናል። ይህ እየሆነ ያለው ለምንድን ነው አይሚ ለምንድን ነው ቡሩኬን ይቅርታ እንድታደርግለት ያልፈለገችው፣ ይቅርታ ማድረግ ያልቻለችው ለምንድን ነው የሚለውን እናያለን። ይህንን ቪዲዮ ከመጀመሪያችሁ ላይክ ማድረግ ጀምሩ። እንዲሁም የኔም ቪዲዮ ለመጀመሪያ ጊዜ የሚደርሳችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ሁልጊዜ የምለቀውን ቪዲዮ እንዲደርሳችሁ ደግሞ የደውድ ምልክቷን እየተጫናችሁ ተቀላቀሉ ቤተሰቡን። እንዲሁም ከዚህ በፊት ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ እጅግ አድርጌ አመሰግናችኋለሁ የቻናሉ ቤተሰቦች። ይህንን ቪዲዮ ከመጀመሪያችሁ ላይክ በማድረግ ጀምሩ። እንደ ቀልድ የተጀመረ ፕራንክ ቪዲዮ አሁን ላይ ቡርኬ ዋጋ እያስከፈለ ነው ያለው። እንደ ቀልድ የተጀመረ እውነት ነው። ሀይሚና ቡርኬ ከዚህ በፊት ብዙ አይነት ፕራንኮች ተደራርገው ያውቃሉ። ይሄ ግን የከፋ ነው። ማለት ብሩኬ ኖርማል ነገር ነው ብሎ ሊያስበው ይችላል ይሄን የፕራንክ ቪዲዮ ሀይሚ ግን በጣም ዙሩን አክረዋለች። ብዙ ጊዜ ይቅርታ እየጠየቃት ነው ያለው። ሀይሚ ግን ይቅርታ ለማድረግ ለምን እንዳልፈለገች ለምን ይቅርታ ማድረግ እንደከበዳት እግሯ ስር ተንበርክኮ እየወደቀ እንኳን አይተን ነበር፣ ግን እሷ ይህንን ማድረግ አልቻለችም። ያው ፕራንኩ የተጀመረው ከዳኒ ፍቅረኛ ጋር ነበር። እሷ ራሱ አሁን ላይ የሀይሚና የቡሩኬ መጣላት ሳይሆን እንትን እያላት ያለው የእሷ ከዳኒ ጋር መጣላቷ ነው በአንቺ ምክንያት አንቺ በነገርሽው ከዳኒ ጋር ተጣልች ያለው ብላ ነበር ስትል የነበረው ግን እሷንም እያሳሰባት ያለው የሀይሚና የቡርኬ ማጣላት ሳይሆን መጣላት ሳይሆን እሷ ከዳኒ ጋር በመጣላቷ ነው እሷ ሀይሚና ቡርኬ ትላንትና የጠራቻቸው ሀይሚና ቡርኬ ልታስታርቃቸው አይደለም ያው ቪዲዮውን ሁሉንም ጨርሳችሁ አይታችሁታል ብዬ አስባለሁ። እና እሷ ሀይሚ በነገረችው ለዳኒ በነገረችው ንግግር ባወራችሁ ያክል ዳኒ ሀይሚን አምኗት፣ አንቺ ነሽ እንደዚህ እያደረግሽኝ ያለሽ ብላ አሁንም ሀይሚን እየወቀሰችት ያስ ነው ያለችው። የእሷን ቱት እና ቡሩኬ ሀይሚ ለቡሩኬ ለምንድነው ይቅርታ ማታደርግለት? እኛ እንደዚህ ስትሆኑ አደለም የምንፈልገው፣ እንደዚህ ልትሆኑ አደለም የእውነት ይህንን ቪዲዮ ማለት ነው በደንብ ላይክ አድርጉት፣ እንዲሁም በተቻላችሁ መጠን ሼር ለማድረግ መኩሩ። ይህንን ቪዲዮ ሀይሚን ብሩኬም ሊያዩ ስለሚችሉ ማለት ነው እኛ ኮ ሀይሚና ብሩኬ እንደዚህ ሲሆኑ አንወድም፣ ደስ አይለንም። የእውነት ሀይሚና ብሩኬ ታርቃችሁ። በነገራችን ላይ የሚታረቁበት ቀን ቅርብ ነው። አራቅም ለምን እንደዚህ እንዳልኩ ልንገራል። ሀይሚ ወደ መቶ ዘጠና ምናምን ሺ ሰብስክራይብ ደርሳለች እና ሁለት መቶ ሺህ ሊገባ ትንሽ ነው የቀራት። ይሄ ማለት ደግሞ ሁለት መቶ ሺህ ስትገባ ሃይሚና ብሩኬ ታርቀው ሁለት መቶ ሺህ ሰብስክራይበር ሃይሚ በደንብ እንድታከብር የምታከብርበት ቀን ቅርብ ስለሆነ ያው በዚህ መሃል መታረቃቸው አይቀር ሃይሚ ሁለት መቶ ሺህ ሰብስክራይብ ታከብራለች። ሲቀጥል ደግሞ ብቻዋን አደለ፣ የምታከብረው ከብሩኬ ጋር ነው አይደል። እንግዲህ ብሩኬም አይዞ ጠንከር በል ይቅርታ ታደርግላለች። ይቅርታ የምታደርግበት ቀን አራቀም እና ሀይሚም ደግሞ እውነት ነው ብሩኬ፣ ከዚህ በፊት ብዙ ብራንክ ተደራርጋችኋል አደለ፣ አንቺና ብሩኬ። ይህ ነገር አንቺ ለምን አምረሽ እንዳየሽው ነው አሁን ግራ ይገባል። እና ስለዚህ ይህ ነገር ለአንቺም አዲስ አደለም። ሲቀጥል ደግሞ ይቅርታ ማድረግ በጣም ትልቅነት ነው የሚያሳየው አንቺ ብሩኬን ይቅርታ ብታደርግለት ብሩኬ ለአንቺ የሆነ ትልቅ ነገር ይኖረዋል እንጂ አይቀንስበትም። አንቺም ይቅርታ ብታደርግለት በእኛም ዘንድ እንወድሻለን፣ እናከብርሻለን የይቅርታ ሰውነች ብለን እና እንደዚህ ስትሆኝ ብሩኬን የሚወዱት አንቺ የሚጠላሽ የለም። በነገራችን ላይ ግን አሁን ላይ ብሩኬ ሲጨነቅ የሚያይ ሰው የሚያይ ኦዲንስ አንቺን በሰው በኩል የሆነ የተለየ ነገር ነው እየፈጠርሽ እና ሀይሚ በተቻለሽ መጠን ይቅርታ ለማድረግ ሞክሪ እውነት ነው በነገራችን ላይ ሀይሚና ቡርኬ ማንም አስታራቂ አያስፈልጋቸውም ከዚህ በፊትም ብዙ ጊዜ ሲጣሉ አይተናል ግን ችግሮችን ሁለታቸው ብቻ ነው ስፈቱ እያየ ነበረው የዳኒ ፍቅረኛም አንቺ ላ አንቺ አታስፈልግ የምነሱ ጋር አንዴ ፕራንክ አርገች ለፕራንክ ነበር የተፈለግሽው አሁን ላይ ከነሱ የት ውጪ ሀይሚ አንቺና ዳኔን አላጣላቻቸው። ስለዚህ አንቺም ከምንም አይመለከተሽም በዚህ ላይ ከህይወታቸው ውጪ ብሩኬና ሀይሚም እንድትታረቁ እንፈልጋለን ታርቃችሁ በቀጣይ ቪዲዮ ማየት እንፈልጋለን እንዲሁም ይህንን ቪዲዮ ላይ በነሱ ቪዲዮ የተሰማችሁ ሀሳብ ያስተታችሁ ለመጻፍ ኮሜንት ላይ ለመጻፍ ነጻ ፍቃድ አላችሁ የተሰማችሁን ሀሳብ ኮሜንት ላይ ጻፉልኝ እንግዲህ ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ እንዲሁም ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ በቀጣይ ቪዲዮ እንገናኛለን ሁላችሁ በያላችሁ በሰላማችሁ ይብዛለኝ ወዳችሁ አለው ይመቻችሁ።